ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ እናደርሳለን። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያኔ አዝኜ የወጣሁበት ስፍራ ላይ ዛሬ ወጣቶች እንዲህ አይነት አስደማሚ ስራ ሲሰሩ ማየት የተለየ ስሜት አለው ሲሉ በማህበራዊ ትስስር ገጻቸው አስታወቁ ጠቅላይ ሚኒስትሩ ይህንን መልእክታቸውን ያስተላለፉበትን ተንቀሳቃሽ ምስል በማስቀደም የዕለቱን ዜና የማቀርብላችሁ የምዩ አበበ ነኝ ምስሉን አብረን ተከታትለን እንመለስ። ዛሬ በምስራቅ ሐረርጌ ገጠራማው አካባቢ ለረዥም ጊዜ በሴፍቲኔት የቆዩ አርሶ አደሮች ከእርዳታ ለመላቀቅ የሚያደርጉትን ትግል አይተናል። መለስተኛ ግድቦች ተገድቦላቸው ሰፋፊ ካናሎች የተሰሩላቸው በሚሊዮን የሚቆጠር ተረጂ የነበረበት ቦታ ብዙ ቀንሶ በጣም ጥቂት ሰው የቀረውና ተስፋ ይሰጣል። ከዚያ በላይ ደግሞ ያየናቸው የተራራ ልማት በሰው ልጅ በህብረት እንደዛ አይነት አስደማሚ ስራ መስራት መቼም አስደናቂ ነገር ነው። ሰው ካላየ አይገባውም። ያን የሚያክል ተራራ እንደዚሁ ለማየት የሚከብድ ለመውጣት የሚከብድ ነገር ግን ሶስት ሜትር ሁለት ሜትር የሚያክል እርከን ሰርተው አካባቢያቸውን ሲጠብቁ ያየሁበት መንገድ በጣም በጣም የሚያረካ ነው። ይሄ ቦታ ግን ልዩ ቦታ ነው። ይሄ ቦታ ለኔ የሚሰማኝ አንድ አባት ልጅ ወልዶ አሳድጎ አስተምሮ ሲመረቅ ወይም ሲያገባ ሲያዩ ያለው ስሜት ነው። የዛሬ ሰባት አመት ገደማ በወንድም የሶማሌና የኦሮሞ ህዝቦች መካከል አርተፍሻል ሰው ሰራሽ ግጭቶች ነበሩ። እነዛ ፖለቲካ የነዳቸው አርተፍሻል ግጭቶች ጊዜያዊ ቢሆኑም። ብዙ ጎርተዋል፣ እና ይገርማል እዚህ ቦታ መጥቼ ነበር። እኔ ከሪፎርም በፊት በሺህ የሚቆጠሩ ሴቶች እዚህ ውስጥ ነበሩ። እዚህ ቦታ አጋጣሚ ኔ እዚህኛው ቤት ስገባ አንድ ሴት ትወልድ ነበር እና ማየት አልቻልኩም። በጣም አዝኛ የነበረ የወጣሁት የነበሩ ያቁታ የነበረውን ስሜት ያ ሁሉ ጫጫታ፣ ያ ሁሉ ለቅሶ፣ ያ ሁሉ መተረማመስ አብዛኛው ሰው ከተለያየ ቦታ በእግሩ ቀንከሌት ሲጓዝ የመጣ ነው። በዚያ ጊዜ የነበሩ ኃይሎችም እዚያ አካባቢ ይበልጥ ሽብር ይነዙ ነበር እና ማህበረሰቡ የነበረበት የምግብ የመጠጥ ብቻ ሳይሆን ሳይኮሎጂካል ጭንቀት በጣም አሳሳቢ ነበር እና በጣም ከፍቶኝ፣ ልቤ የተሰብሮ አዝኜ የወጣሁበት ቦታ ላይ ዛሬ ወጣቶች እንደዚህ አይነት አስደማሚ ስራ ሲሰሩ ማየት የሚሰጠውን ስሜት እንግዲህ የሚያውቀው ብቻ ያውቀዋል። እየሰሩ ያሉት ስራም ቀላል አይደለም። የሀረር ከተማ ኮሪደር ልማት በተለይ የመብራቱን ማዘመን ስራ ሙሉ በሙሉ የሚሰራው እዚህ ቦታ ነው። ዘመናዊ ማሽን አላቸው። መብራቱ ከአዲስ አበባ ወይም ከሌላ ከተማ ደግሞ የሚለየው ለጥገና አምፖል ሲቃጠል ክሬን እንዳይቸገሩ በሆነ ሲስተም ራሱ ፖሉ ዝቅ ብሎ ለመጠገን የሚያስችል አይነትም የፈጠራ ስራ አክለውበታል። ይሄ ነገር እያደገ ይሄዳል። ብዙ ከተሞች አሉ። እዚህ ማያ አለ። ማያ በራሱ አውዳይን ይዛል፣ ሀሮማያን ይዛል። ትልቅ ከተማ ነው። ሀረር በጣም ትልቅ ከተማ ነው። እስከ ድሬዳዋም ሊሄድ ይችላል። እና ኢስት ፓርቱን ብቻ ከቨር የሚያደርግ ኢንዱስትሪ እንኳን ቢሆን በጣም ትልቅ ማርኬት ነው ያለው። እና ብረት ላይ የተጀመሩ በጣም ተስፋ የሚሰጡ ስራዎች አሉ። እነሱን ስራዎች ከዚህ ኢንዱስትሪ ጋር እያገናኘን ስንሄድ ዲማንዱ ስላለ፣ ገበያው ስላለ፣ ኦልሬዲ ሙያው ደግሞ እየተፈጠረ ስለሆነ የህዝቡን ፍላጎት ለመመለስ ያግዛል። ለኔ ከኢንዱስትሪው በላይ ቅድም እንዳልኩት ሰዎች ተፈናቅለው ከሚያለቅሱበት አሁን ብረቶች የሚቆረጡበትና ፈጠራ የሚካሄድበት ቦታ ሆኖ ማየቴ ማየቴ በጣም ከፍተኛ ተስፋ ሰጥቶኛል። እንግዲህ በድፍን ኢትዮጵያ ሳይዙ መጠኑ ቢለያይም በገጠርም በከተማም እንቅስቃሴዎች አሉ። የእድገት እንቅስቃሴ ሂደት ነው። በአንድ ጀንበር የተሟላ ነገር ማየት አይቻል። ሀረርጌ ዛሬ ሁለት ዓመት አንድ ዓመት ተኩል ሁለት ዓመት ገደማ መጥቼ ነበረ። ሀረር ያኔና ሀረር ዛሬ ሁለት የተለያየ ሀገር ማለት ነው። በጣም ጸርታለች። ግሪነሪው ይታያል። ቤቶች ትንሽ ሊፍታፕ አድርገዋል እና የከተማ ቫይብ ይታይበታል። ድሮ ስለ ሀረር ሰምተን ሀረር ስንመጣ የምናየው እና አሁን ደግሞ ሀረር ውስጥ ያለው መነቃቃት ለየቀል ነው። ድሮ ሀረር ስሟ ነበር ገናና እንጂ ከተማዋ አልነበረችም። አሁን ግን ለዚያ ለገነነ ስም የምትመጥን ከተማ ለመሆን እየታተረች ነው ለማደግ እየተነሳች ነው። ገና ነው፣ ብዙ ስራ ይቀራል። ነገር ግን ጅማሮና ሂደቱ ደግሞ ተስፋ የሚጣልበት ነው እና በየቦታው የተጀመሩ ስራዎች ለረዥም ጊዜ ተኝተን ስለከረምን፣ ለረዥም ጊዜ የእኛ ትኩረት ሌላ ጉዳይ ስለነበረ አሁን በየቦታው ወጣቶች ተደራጅተው ኢንዱስትሪው ላይ ቅድም እንዳያችሁት በሌማት 13 ድርጅቶች ገደማ ናቸው። ኦልሞስት ለሀረር በቀን እስከ 205 እንቁላል ያቀርባሉ። ግራጁዌት ያደረጉ ልጆች ናቸው። ስራ አልነበራቸውም። አሁን ከተደራጁ አመት ተኩል ሁለት አመት ገደማ ቢሆናቸው ነው። በዚህ ጊዜ ውስጥ ተነቃቅተው ለማስፋት ተጨማሪ ጥያቄ እየጠየቁ ነው ያሉት እና ወጣቶች ተደራጅተው በሌማ ሲሳተፉ፣ በግሪን ሌጋሲ ሲሳተፉ፣ በኢንዱስትሪ ሲሳተፉ፣ በእርሻ ስራዎች ሲሳተፉ ቀላል ግምት የሚሰጠው አይደለም። ቅድም በዞርንባቸው ቦታዎች በሙሉ ያየናቸውን ማሽኖች አስተውሉ። በየቦታው ይቆፈራል። ድንጋይ ይቆረቆራል፣ ብረት ይቆረጣል። ይሄ ሁሉ ማሽን ኢነርጂ ይፈልጋል፣ ነዳጅ ይፈልጋል፣ እንቅስቃሴ አለ ማለት ነው። ይህንን ማስቀጠል ከቻል ብር፣ እውቀት እየተገላበጡ በርከት ያለውን ሰው ከደህንነት እያወጡ መካከለኛ ገቢ ያለው ሰው ልጆቹን በወጉ የሚያስተምር ያሻውን እየበላ ያሻውን እየለበሰ የሚኖር ትውልድ እየተስፋፋ ይሄዳል። ቅድም እንዳልኩት መልእክቴ እንስራ ነው። ከስራዎች ሌላ መንገድ የለም። ሰው ዝም ብሎ በሚፈጠር የፖለቲካል ሁከት በጭቅጭቅ በንዝንዝ ሀገር መለወጥ አይቻልም። ሀገር የሚለወጠው በስራ ነው። ለስራ የምንሰጠው ድርሻና ና ለጭቅጭቅ የምንሰጠው ድርሻ ለየቅል መሆን አለበት። አሁን በጀመርነው መንገድ በሁሉም ጫፍ ያሉ እንቅስቃሴዎች ተጠናክሮ የሚቀጥሉ ከሆነ ኢትዮጵያ ምንም ጥርጥር የለውም፣ ብልጽግናን ትጨብጣለች። ልጆቿ ከችግር ከመከራ የተላቀቁ ይሆናሉ። ከተሞቿ የተነቃቁ ይሆናሉ። ገጠሮቿ አምራች ሻጭ ይሆናሉ። በዚያው ልክ መሰረተ ልማት ይስፋፋል፣ ትምህርት ቤት ይስፋፋል እና ለኢትዮጵያ በጣም ትልቅ ተስፋ የሚሰጥበት የሚጣልበት ተግባር ነው። በጣም ደስ ብሎኛል። በምስራቁ የኢትዮጵያ ክፍል በጅጅጋ የነበረውን ከዚህ ቀደም ያየነውን ነገር አሁን በሐረር በድሬዳዋ፣ በገጠሩ የሀረርጌ አካባቢ ስናይ ዘሆል ምስራቅ እየተነሳ ነው። ዘሆል ደቡብ እየተነሳ ሲሄድ፣ ዘሆል ሰሜን የተነሳ ሲሄድ፣ ምዕራብ እየተነሳ ሲሄድ፣ መካከለኛ ኢትዮጵያ የተነሳ ሲሄድ ስንደመር እና ስንቀያየር በጋራ ትልቅ ሀገር ሀብታም ሀገር እንፈጥራለን። እና ጅማሮው እጅግ እጅግ በጣም ደስ የሚል ነው። እንበርታ፣ እንስራ፣ እንፍጠን፣ እንፍጠር፣ ለመለወጥ፣ ለመቀየር እንዘርጋ ብቻ ነው መልእክቴ። በጣም ደስ ብሎኛል። እንኳን ደስ ያላችሁ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትና ዕለት በምስራቅ ሐረርጌ ቆላማ አካባቢ የጀመሩትን ጉብኝት ቀጥለው ማምሻውን ሀረር ከተማ የገቡ ሲሆን፣ የሀረር ቆይታቸውን በተመለከተ ባስተላለፉት መልእክት በሀረር ከተማ የተጀመረውን የኮሪደር ልማትና አካባቢውን ለኑሮና ለቱሪዝም ምቹ የማድረግ እንቅስቃሴ ተመልክቻለሁ ያሉ ሲሆን በከተማዋ የተጀመረው ስራ እምቅ አቅምን ማወቅ አካባቢያዊ ጸጋዎችን ለብልጽግና መጠቀም ማህበረሰብን ማስተባበርና የአመራር ቁርጠኝነት ሲደመሩ ለውጥ እንዴት እንደሚመጣ ማሳያ ነው ብሏል ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቁ የኢትዮጵያ ክፍል እያደረጉት ያለው የስራ ጉብኝት በመቀጠል ዛሬ ድሬዳዋ ከተማ ሲደርሱ በድሬዳዋ ከንቲባና በከተማዋ ነዋሪዎች አቀባበል ተደርጎላቸዋል የትራንስፖርት ና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በተባበሩት መንግስታት የመንገድ ደህንነት ፈንድ UNRSF የቦርድ አባል ሆነው ተሾሙ። ኢትዮጵያ ሀገራዊ የመንገድ ደህንነት ስትራቴጂ በመቅረጽና የመንገድ ደህንነት ትምህርት በስርዓተ ትምህርት ውስጥ እንዲካተት በማድረግ የወሰደችው እርምጃ የመንገድ ደህንነትን ለማስፈን ያላትን ቁርጠኝነት ማሳያ መሆኑን እንዲሁም በኮሪደር ልማት ፕሮጀክት ስራዎች የተገነቡ ምቹ የብስክሌት ና የእግረኛ መንገዶች እንዲሁም የተሻሻሉ የመንገድ ትስስር ስራዎች እንደ ሀገር የትራንስፖርት መሰረተ ልማት ቅንጅትን የሚያሳድጉ መሆናቸውም በሹመት ደብዳቤው ተገልጿል። የአፍሪካ ኢኮኖሚ ኮሚሽን ኢትዮጵያ በመንገድ ደህንነት ላይ ያላት ቁርጠኝነትና የምታደርገውን ጥረት በመገንዘብ እውቅና በመስጠት የትራንስፖርት ሚኒስትሩ ዶክተር አለሙ ስሜን በዩኤንአርኤስኤፍ ስር የባለ አደራዎች ቦርድ የቦርድ አባል ሆኖ መሾማቸውን አሳውቋል። የሚኒስትሩ በቦርድ አባልነት መሾም ኢትዮጵያ ልምዷ ለሌሎች ሀገራት እንድታጋራና ከመላው ዓለም በመንገድ ደህንነት ላይ የተሻሉ ተሞክሮችን እንድታገኝ መልካም አጋጣሚ የሚፈጥር ነው ተብሏል። ዩኤንአርኤስኤፍ በፈረንጆቹ 2018 ሚያዝያ ወር ላይ የተመሰረተ ሲሆን በዓለም አቀፍ ደረጃ ጠቀሜታ ላላቸው ፕሮጀክቶች ተጨማሪ ገንዘብ የማሰባሰብና የመደገፍ ስራን የሚሰራ ተቋም እንደሆነም ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘነው መረጃ ያመለክታል። የፌዴራል መንግስት የትግራይ ህዝብ ዳግም ወደ ልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር አስታወቀ። የትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታ በማስመልከት ዛሬ ረፋድ ባወጣው መግለጫ የትግራይ ጦር አዛዦች ከተልእኮ ውጪ የአንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያለ ሲሆን በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ያለ ሲሆን፣ አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛ አዛዡ ሌተና ጀነራል ታደሰ ወረደ ትእዛዝ ቢሰጥም የጥፋት ድርጊቱን ማስቆም እንዳልተቻለ አስታውቋል። የጥፋት ድርጊቶቹ ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑንና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥሏል ማለቱም ታውቋል። ጊዜያዊ አስተዳደሩ በመግለጫው የትግራይ ጦር የበላይ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይ ህዝብ ዳግም ወደ ጦርነት እያስገቡት ነውም ብሏል። አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ የጸጥታ ኃይል ስም የሚንቀሳቀሱት አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜያዊ አስተዳደሩን እንደማይወክሉ በመረዳት አስፈላጊ እርዳታ ማድረግ አለበት ብሏል። ከዚህ ባሻገር የፕሪቶሪያ ስምምነት እንዲህ በይፋ ሲፈርስና የትግራይ ህዝብ ዳግሞ ደልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር በመግለጫው አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ የክልሉን የሰላምና ጸጥታ ቢሮ ኃላፊ የሆኑትን ሌተና ጀነራል ፍስሐ ኪዳኑን ከኃላፊነት ማንሳታቸውን ትላንት መጋቢት ሁለት ቀን 2017 ዓ ም በጻፉት ደብዳቤ አስታወቁ። አቶ ጌታቸው የጸጥታ ቢሮ የመንግስትን ትዕዛዝ ከማክበር ይልቅ የመንግስትን መዋቅር ማፍረስ ላይ ተጠምዷል፣ ይህንንም የህግ ማስከበር ስራ አስመስሎ እያቀረበ ይገኛል ሲሉ ኮንነዋል። የቢሮው ኃላፊ ወገንተኝነት ታቸው የማን እንደሆነ በግልጽ ያሳያል ሲሉ ባወጡት መግለጫ ተችቷል። የትግራይ ክልል ጊዜያዊ መስተዳደር ፕሬዝደንት አቶ ጌታቸው ረዳ በክልሉ በተለያዩ ግንባሮች አዛዦች መሆናቸው የተገለጹ ሶስት ጀኔራሎችን ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየነና ብርጋዴር ጀኔራል ምግበ ኃይሌን በጊዜያዊነት ማገዳቸውን ማስታወቃቸውን የተመለከተ ዘገባ ማቅረባችን እንዲሁም ይህንን ተከትሎ የክልሉ ሰላምና ጸጥታ ቢሮ ባወጣው መግለጫ እግዱ ተቋማዊ አሰራርንና ህግን ያልተከተለ ነው ሲል እንደማይቀበለው ማስታወቁን በትላንትና ዕለት መዘገባችን ይታወሳል። የክልሉ የሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ መጋቢት ሁለት ቀን 2017 ዓ ም ባወጣው መግለጫ ውሳኔውን እንደማይቀበለው በመግለጽ የእግድ እርምጃ የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ማለቱ ይታወቃል። የሰላምና ጸጥታ ቢሮውን መግለጫ ተከትሎ ጊዜያዊ አስተዳደሩ ትላንት መጋቢት ሁለ ሁለት ቀን 2017 ዓመተ ምህረት ባወጣው መግለጫ ቢሮውን ተችቷል። ቢሮው የጊዜያዊ አስተዳደሩ አካል ሳይሆን የአንድ ቡድን የወታደራዊ ክንፍ መሆኑን በግልጽ ያሳየ ነው ሲል ኮንኗል። የቢሮው ኃላፊ ግልጽ መረጃ የተገኘባቸው በመሬት ወረራ፣ በብረታ ብረት ስርቆት፣ በእርዳታ እህል ስርቆት፣ በማዕድን ስርቆት፣ በተፈጥሮ ሀብት ማውደም፣ በህገ ወጥ የሰዎች ዝውውር እንዲሁም በህገ ወጥ የጦር መሳሪያ ዝውውር የተሳተፉና በቁጥጥር ስር እንዲውሉ በመንግስት የተሰጣቸውን ትእዛዝ ተጓዝ አልተገበሩም፣ ሲል የተቸ ሲሆን የሰላምና ጸጥታ ቢሮ መግለጫ በህግም በሞራልም ይሁን ፖለቲካዊ ተቀባይነት የሌለው በመሆኑ በፍጥነት ሊታረም ይገባዋል ሲል አሳስበዋል። በሌላ ዜና በትግራይ ክልል አንዳንድ ከተሞች ትላንት ግጭቶች መከሰታቸውን የክልሉ መገናኛ ብዙሀን ባቀረቡት ዘገባ አስታውቋል። በክልሉ ደቡብ ምስራቅ ዞን በምትገኘው አዲ ጉዶም ከተማ በጸጥታ ኃይሎችና በከተማዋ የጊዜያዊ አስተዳደሩን ተሿሚዎች በሚደግፉ ነዋሪዎች መካከል በተፈጠረ የተፈጠረ ግጭት አምስት ሰዎች በጥይት ተመተው መቁሰላቸውን መቀለ ኤፍኤም 104 ሬዲዮ በዘገባው አስታውቋል። የዞኑ ዋና አስተዳዳሪ አቶ ጸጋዬ ገብረ ተክለ ነግረውኛል ብሎ ሬዲዮ ጣቢያው ባስደመጠው ዘገባው ከቆሰሉት መካከል ሁለቱ ወደ መቀለ አይደር ሪፈራል ሆስፒታል መላካቸውን አስታውቋል። አስተዳዳሪው ስለ ሁኔታው ሲያስረዱ የአዲ ጉዶም ከተማ አስተዳደር ካቢኔ በስብሰባ ላይ እያለ የትግራይ ሰራዊት ታጣቂዎች መጥተው የቢሮ ቁልፍና ማህተም እንዲያስረክቡ ማዘዛቸውንና የካቢኔ አባላቱ ደግሞ አናስረክብም በማለታቸው የተኩሱ ርምታ ተከፍቷል ብሏል። በተኩሱም አምስት ሰዎች ቆስለዋል፣ በርካቶች ደግሞ ተደብድበዋል ሲሉ ገልጸዋል። የካቢኔ አባላቱን በፓትሮል መኪና ጭነው ወስዷቸዋል፣ የት እንዳደረሷቸው የሚታወቅ ነገር የለም ሲሉ አስታውቋል። በተመሳሳይ በአዲግራት ከተማ የጊዜያዊ አስተዳደሩ የሾማቸውን ከንቲባ በማውረድ በነ ዶክተር ደብረጽዮን ገብረ ሚካኤል የህወሀት ቡድን የተሾሙት አቶ ረዳኢ ገብረ እግዚአብሔር ትላንት መጋቢት ሁለት ቀን 2017 ዓ ም ስራ መጀመራቸው ተዘግቧል። የውጭ ዜና በሳውዲ አረቢያ የዩክሬንና አሜሪካ ከፍተኛ ባለስልጣናት ውይይት ላይ አስቸኳይ የ30 ቀናት የተኩስ አቁም እንዲደረግ ሀሳብ ቀርቧል። በአሜሪካና ዩክሬን ከፍተኛ ባለስልጣናት መካከል በሳውዲ አረቢያ ጀዳ ከተካሄደው ስብሰባ በኋላ ዩክሬን አሜሪካ ያቀረበችውን አስቸኳይ የተኩስ አቁም ጥያቄ መቀበሏን ሲሆን፣ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ሀሳቡን ለሩሲያ እንደሚያቀርቡና አዎንታዊ ምላሽ እንደሚጠብቁ ተናግረዋል። ዩክሬን ተኩስ አቁም ለማድረግና ለመነጋገር ዝግጁ ነች። ሩሲያ ይህን ሀሳቡ ውድቅ የምታደርግ ከሆነ በሚያሳዝን ሁኔታ ሰላም ለማምጣት እንቅፋት የሆነው ምን እንደሆነ እናውቃለን ብሏል።

ኪየቭ እና ዋሽንግተን ስምምነት ላይ የደረሱት ዩክሬን በሞስኮ በፈጸመችው ከፍተኛ የድሮን ጥቃት ሶስት ሰዎች መገደላቸው ከተሰማ በኋላ ሲሆን ከድሮን ጥቃቱ በኋላ ሩሲያ ባወጣችው መግለጫ ዩክሬን አሁንም ጦርነቱን ለማቆም ዲፕሎማሲያዊ መንገዶችን ለመጠቀም ዝግጁ አለመሆኗን አመላካች ነው ያለ ሲሆን የዩክሬኑ ፕሬዚደንት ቮሎድሚር ዘለንስኪ በበኩላቸው ከዚህ በኋላ ይህን በጎ ሀሳብ ሩሲያ እንድትቀበለው ማግባባት የአሜሪካ ስራ ነው ብለዋል። የማክሰኞ የጅዳ ድርድር ባሳለፍነው ወር በዘለንስ ዜሌንስኪና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል በኦቫል ኦፊስ ውስጥ ከተፈጠረው ግለት የተሞላበት ንግግር በኋላ በሁለቱ ሀገራት መካከል የተደረገ የመጀመሪያው ይፋዊ ውይይት ነበር። ሁነቱን ተከትሎ በኋላ ዋሽንግተን አቋርጣው የነበረውን ወታደራዊ ድጋፍና የደህንነት መረጃዎችን ማጋራት እንደምታስቀጥል ሁለቱ ሀገራት በጋራ በሰጡት ጋዜጣዊ መግለጫ ያስታወቁ ሲሆን ከዚህ ባለፈም ሁለቱም ልዑካን ቡድኖች ጦርነቱን ለማስቆም በሚደረገው ድርድር ላይ የሚሳተፉ ልዑካን ቡድናቸውን ለመሰየምና በአፋጣኝ ድርድሩ እንዲጀመር ተስማምተዋል። ሩሲያ እስካሁን ለጊዜያዊ የተኩስ አቁም ጥያቄው በይፋ የሰጠችው ምላሽ የለም። ክሬምሊን በጉዳዩ ዙሪያ ከአሜሪካ ከሚደረግላት ማብራሪያ በኋላ የመንግስትን አቋም እንደሚያሳውቅ ገልጿል። ነገር ግን ኮንስታንቲን ኮሳቼቭ የተባሉት ተደማጭነት ያላቸው የሩሲያ ፓርላማ አባል ማንኛውም ስምምነት በአሜሪካ ሳይሆን በሩሲያ ፍላጎት ላይ የተመሰረተ ሊሆን ይገባል ብሏል። የሰላም ስምምነትን ተግባራዊ ለማድረግ የሁለት ወገኖችን ፈቃደኝነት ይጠይቃል ያሉት ፕሬዚዳንት ዶናልድ ትራምፕ በበኩላቸው በተኩስ አቁም እቅዱ ዙሪያ በቅርቡ ከፕሬዚዳንት ፑቲን ጋር እንደሚነጋገሩና በጎ ምላሽ እንደሚጠብቁ እንዲሁም የተኩስ አቁሙ በመጪ ቹ ቀናት ለስምምነት እንደሚበቃና ወደ ተግባር እንደሚለወጥ ተስፋ እንደሚያደርጉም ተናግረዋል። የየመን ሁቲ አማጽያን ለዓለም ንግድ ወሳኝ የትራንስፖርት አማራጭ የሆነው የቀይ ባህር መስመር ላይ ለሁለት ወራት ያቋረጡትን ጥቃት እንደሚቀጥሉ ዛቱ። ባሳለፍነው ጥር ወር ላይ በእስራኤልና ሀማስ መካከል የሰላም ስምምነት መፈረሙን ተከትሎ ከፍልስጤማውያን ጎንነኝ በሚል እስራኤልን ሲያጠቃ የነበረው የየመኑ ሁቲ ጥቃቱን አቁሞ ነበር። ይሁንና የመጀመሪያው ዙር የእስራኤል ሐማስ ስምምነት የተጠናቀቀ ሲሆን ሁለተኛው ዙር ድርድር ቶሎ መጀመር መጀመርና የተጀመሩ ጥረቶችም ፍሬያማ አልሆኑም። ይህን ተከትሎም እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን እንዲቆሙ ያደረገ ሲሆን ይህ ደግሞ ከሀማስ ባለፈ አጋሩ እንደሆነ የሚገልጸው የየመኑ ሁቲ አማጺ ቡድንን አላስደሰተም ተብሏል። ባሳለፍነው አርብ ዕለት ቡድኑ ባወ ባወጣው መግለጫ እስራኤል ወደ ጋዛ የሚገቡ የሰብአዊ ድጋፎችን በአራት ቀናት ውስጥ እንድታስቀጥል ቀነ ገደብ አስቀምጦ የነበረ ሲሆን ቡድኑ ያስቀመጠው የአራት ቀናት ገደብ መጠናቀቁን ተከትሎ በቀይ ባህር ላይ በሚያልፉ የንግድ መርከቦች ላይ ያቋረጠውን ጥቃት እጀምራለሁ ማለቱን ሮይተርስ ዘግቧል። ቡድኑ ከዚህ በፊት ከአንድ መቶ በላይ ጥቃቶችን በቀይ ባህር መርከቦች ላይ ጥቃት የሰነዘረ ሲሆን ሁለት መርከቦች ሲሰምጡ አራት የባህር ኃይል ሰራተኞች ደግሞ ሕይወታቸውን አጥተዋል። በቀይ ባህር ላይ ሲፈጸሙ የነበሩ ጥቃቶች የንግድ መስመሩ እንዲቀጻቀስ ከማድረጉ ባለፈ ኩባንያዎች ለከፍተኛ ወጪ እንዲዳረጉና ለነዳጅ ዋጋ መናር ዳርጓል። እስራኤል እስራኤልና ሐማስ ሁለተኛውን ዙር ድርድር እንዲጀምሩ ግብፅና ኳታር እየጣሩ ቢሆንም እስካሁን ድረስ ወደ ስምምነት መምጣት አልቻሉም። ኢራን ጫና የደረሰባት ከአሜሪካ ጋር የኒውክሌር ድርድር አታደርግም ሲሉ የኢራኑ ፕሬዝደንት ፔዘሽኪያን ተናገሩ። ኢራን ጫና ውስጥ ሆና ከአሜሪካ አትደራደርም ያሉት ፕሬዝደንት መሱድ ፔዘሽኪያን የአሜሪካው ፕሬዝደንት ዶናልድ ትራምፕ የፈለጉትን እንዲያደርጉ እንደነገሯቸው ሮይተርስ የኢራን ሚዲያዎችን ጠቅሶ ዘግቧል። የአሜሪካ ዛቻና ትዕዛዝ ተቀባይነት የለውም፣ ከእናንተ ጋር መደራደር አልፈልግም፣ የፈለግከውን ማድረግ ትችላለ ሲሉ የኢራኑ ፕሬዝደንት ፕሬዝዳንት መናገራቸው የተዘገበ ሲሆን የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ባለፈው ቅዳሜ ፕሬዝዳንት ትራምፕ የኒውክሌር ድርድር ለማድረግ ለኢራን ደብዳቤ መጻፋቸውን ከገለጹ ከአንድ ቀን በኋላ ቴሄራን በጫና አትደራደርም ብሏል። ፕሬዚደንት ትራምፕ ከቴራን ጋር ለመደራደር ያላቸውን ግልጽነት ቢያሳዩም ኢራንን ከተቀረው ዓለም ለመለየትና የነዳጅ ኤክስፖርቷን ወደ ዜሮ ለማስገባት በመጀመሪያ የስልጣን ዘመናቸው ይጠቀሙት የነበረውን ከፍተኛ ጫና ተግባራዊ እያደረጉ ናቸው። ፕሬዚደንት ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒውክለር ጦር መሳሪያ እንዳትጠቀም ለመከላከል ስምምነት ትፈርማለች ወይም ወታደራዊ እርምጃ ይከተላታል ሲሉ ተናግረዋል። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ለረጅም ጊዜ ክልከላ ተጥሎባት ነበር። ይሁን እንጂ በከፍተኛ ፍጥነት ዩራኒየምን እያበለጸገች እንደሆነ እየተነገረ ሲሆን ኢራን የኒውክሌር ስራዋን ያፋጠነችው በ2015 ከስድስት ሀያላን ሀገራት ጋር የገባችውን የኒውክሌር ስምምነት ፕሬዚደንት ትራምፕ በ2019 ውድቅ ካደረጉ ወዲህ ነው። ዜና ቢዝነስ እና ኢኮኖሚ ታኪሎ በሚል ስያሜ የተሰጠ የኢንቨስትመንት ባንክ ፍቃድ የለም ሲል የኢትዮጵያ የካፒታል ገበያ ባለስልጣን አስታወቀ። ታኪሎ በሚል ስያሜ በኢትዮጵያ የመጀመሪያው የኢንቨስትመንት ባንክ ነኝ በሚል ድረ ገጽ በማዘጋጀት እየተንቀሳቀሰ ላለው ተቋም ፍቃድ አልሰጠውም ሲል የኢትዮጵያ የካፒታል ገበያ ባለስልጣን አስታውቋል። በዚህ ስያሜ የኢንቨስትመንት ባንክም ሆነ ሌላ የካፒታል ገበያ አገልግሎት ሰጪ ለመሆን የሚያስፈልገውን ፍቃድ የተሰጠው ይሁን በኢትዮጵያ ካፒታል ገበያ አገልግሎት እንዲሰጥ የተፈቀደለት አካል የለም ሲል ባለስልጣኑ ገልጿል። ህብረተሰቡ ማንኛውንም ራሱ እንደ ካፒታል ገበያ አገልግሎት ሰጪ ከሚያቀርብ ግለሰብ ወይም ድርጅት ጋር ስምምነቶች ወይም ግብይቶችን ከመፈጸሙ በፊት የብቁነትና የፈቃድ ሁኔታውን እንዲያረጋግጥ ያበረታታል ብሏል። ተመልካቾቻችን፣ የዕለቱ የብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር። ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።